ጋይስ አንዳንዴ አወቅን ወቅ ማለት የሆነ ማህይብነት ወይ ደግሞ እንዳላወቅ ያደርጋል። እንዴ! ለማንኛውም እስኪ ዛሬ የላቸው የመጣው ቪዲዮ አንድ ቪዲዮ አይተን እንመለስና በእውነት በዚህ ላይ እንነጋገራለን። አይገርምም። ማርያም ተማልዳለች። ከዛ በኋላ ስድብ፣ እዚህ አይነት ስድቦች ሰው ሰው በመሆኑ ብቻ አይሳደብም። አንድ ነገር ማወቅ ያለባችሁ ነገር ወንጌል መመስከር ጥሩ ነው። እንኳን እኛ አይደለም ወንጌልን አባቶቻችን መስክረዋል፣ አባቶቻችን ሰብከዋል። ወንጌል ማለት ብዙ ዋጋ ተከፍሎለት የመጣ ነው እና እንዴ ያመሰግናችሁ ነው የፈለጋችሁት? ይህ ሰውዬ ይህ ሰውዬ እኮ ጨለማ ውስጥ ነው ያለው። አንተ ብርሃን በርቶልሃል። ስለዚህ አንተ እንደበራለ እሱ ናቴው። አንተና እሱ ሌላ ናችሁ። አንዳንድ የምድሮ የምታበዙት ግን አማኞች ስትባሉ በጣም ታበዙታላችሁ፣ በጣም ታጋነናላችሁ። ብቻ ለምን እንኳን ለእንደኔና ለእንደናንተ አይነቱ አይደለም ለኢየሱስ ክርስቶስ አልበጀችም። በቃ በቀላሉ አራት ነጥብ። ማወቅ ያለባችሁ አንድና አንድ ማወቅ ያለባችሁ ነገር እቺ ዓለም ለእንደኛ አይነቱ አልበጀችም። እንኳን ለእንደኛ አይነቱ ለፈጣሪያችን አልሆነችም። ፈጣሪያችንንም እኮ በቃ ገለዋለች፣ ቀብራለች። በቃ እቺ ዓለም ገለውታል፣ ቀብረውታል። የፈጠረ የፈጠራቸውን አምላካቸውን ራሱ እኮ በቃ አሳልፎ ሰጥቷል። አይደል እንዴ፣ በመስቀል አሳልፈው ሰጥቷል፣ ገለውታል። ለፈቃደቿ ያልሆነች ዓለም ለአንተ እንድትሆንልና ነው የምትፈልጎ። ሁሉ ነገር አልጋ ባልጋ እንዲሆንልና ነው የምትፈልጎ። አንዳንድ ስትሰብኩ የሆነ እያያችሁ እያሰባችሁ ስበኩ እንጂ እየሰበካችሁ ያላችሁ ጥሩ፣ ምንም አልተናገራችሁም። እዚህ ላይ አይተናል ቪዲዮን። ተባረኩ፣ እግዚአብሔር ይባርካችሁ ዘመናችሁን። ግን ግን አንዳንድ አማኝን ባዮች ደግሞ በጣም አሽቃበጣችሁ የሌለ ማለት ነው። እና አንዳንድ ሰዎች ሆነ ማወቅ ያለባችሁ ምንድን ነው በቃ ከዚህ ሰውዬ ምንም ደህና ነገር አጠብቁ ከዓለም ደህና ነገር አጠብቁ ምንድነው የሆነ በጣም አካበዳችሁት የእኔ ለሚዲያ ላይ አቀባበላችሁት እንደዚህ አይነት ነገር ተደርጎ አያውቅም እን እንደዚህ አይነት ነገር አዲስ ነው እንዴ ለእናንተ ሰው እኮ ስንት ነገር ይደርስበታል ግን አላወራም ለወንጌል ብሎ ዋጋ የተከፈለ ነው አባቶቻችን እኮ ከዚህ የበለጠ ዋጋ ከፍለዋል ከዚህ የበለጠ ሆነዋል ግን አላወሩ ብድራትን እግዚአብሔር ይከፍላል ካወቃችሁ እኮ እኔና እናንተ የያዝነው አምላክ ብድራትን የሚከፍል አምላክ ነው ለእናንተ እኮ በጣም አሁን እንደዚህ የምታወሩት በየሚዲያ ይህን ሰውዬ የምታቀባብሉት በየሚዲያው ቢገረፍላችሁ ቢታሰርላችሁ ቢደበደብላችሁ ትልቅ ደስታችሁ ነው። በዚህ መደሰት የለባችሁ፣ በዚህ የሌለ ማለት የለባችሁ። እንደውም አይምሯችሁ ሊያዝን ይገባል፣ ልባችሁ ሊሰበር ይገባል። መጸለይ ይገባችኋል እንጂ ለዚህ ሰውዬ ማዘንና መጸለይ ነው እንጂ ያለባችሁ እንደዚህ ያለ እንደዚህ ተነገረ ይናገር እና ድረስ ደህና ነገር እንዲህ ልፈልግ ነው ወንጌልን እየሰበክ አንተ እኮ ከአንድን ሰው ከጨለማ ወደሚደነቅ ብርሃን እያመጣህ ሆነ ያለው እዚህ ጋር ወንጌልን ስትሰብክ እንጂ የሆነ እኮ ሌላ ነገር አይደለም፣ እያደረክ ያለው ዴ በዚህ ሰውዬ እኮ ልታዝን ይገባል፣ እንጂ ልትደሰት በጣም እህ በጣም አሽቃበጣችሁት። እንኳን አንተ አይደለም ይሁዳ እኮ ከእግዚአብሔር ጋር እየበላ እየጠጣ እኮ ነው እየሸጠው። ይሄ ይንቃል እንዴ? ይሄ ሰውዬ መናገሩ ይደንቃል እንዴ? ይሁዳ ከአምላኩ ጋር ሆኖ አይደለ እንዴ ሸጠው አምላኩ ከጁ የላንድ የሸጠው ምንድነው? በጣም እንደዚህ የምታወሩት። አሁንም ቢሆን ወንጌል ስርጭትን የምትሰብኩ ሰዎች በጣም ተባረኩ። ጊዜ ይባርካችሁ፣ ብዙልን፣ እንደዚሁ ስፉልን። እግዚአብሔርም እኮ ደቀ መዛሙርቶችን ሂዱ፣ ለዓለም ሁሉ ወንጌልን ስበኩ፣ እየጠመቃችሁ ደቀ መዛሙርቴ አድርጓቸው ነው፣ ተከታይ አድርጓቸው ነው ያለው። ስለዚህ እንደዚህ እያደረጋችሁ ያላችሁ ተባረኩ። ግን ዝም ብላችሁ ቤት ቁጭ ብላችሁ ወሬ የምታናፍሱ ወሬ ወዲና ወዲ የምትቀባበሉ በየሚዲያው አቁሙ። አታሽቃብጡ በጣም አሽቃበጣችሁ የሌለ አወቅን አወቅን እያላችሁ በጣም ትንጠጥር አላችሁ። አሁንስ ለእነዚህ ሰዎች እኮ ልታዝኑ ይገባል ልትጸሉ ይገባል እንጂ እንደዚህ ማውራት አይደለም። ወታ አትሰብክም እንደዚህ ከምታወራ፣ ወታ አታገለግልም እንደዚህ ከምታወራ፣ ውጣና አገልግል፣ ውጣና ስበክ። አንተም በየመንገዱ ላይ የሚደርስብን ታያለህ። በሚደርስብህ ነገር ማመስገን ነው እንጂ ያለህበት ወንጌልን ስትሰብክ እንደዚህ ሆነ እንደዚህ ተናገረ ምን አገባህ? ይህን ነገር ደህና ነገር እንዲናገር ነው ዲፈልገው በጣም አበዛችሁት። የሌላ እንዳንድ በቃ ቃልን እናውቃለን፣ መጽሐፍ እናውቃለን፣ ክርስቶስን እናውቃለን የምትሉ ሰዎች በጣም ተፈላሰፋቸው። የተፈላሰፋችሁ አልመሰላችሁ። ወንጌል ገና ምን እንደሆነ ያልገባችሁ ናችሁ። እናንተ ወንጌል በምን አይነት ዋጋ እዚህ እንደደረሰ ያልገባችሁ ናችሁ። ዝም ብላችሁ የምታወሩት። ይበል የፈለገውን ይናገር። ዝም ብለህ ወንጌልን አሰብክም አንተ። ሞተ እየሰበከ ያለውም አልተናገርም። ይሄ ሰውዬ ምን ያውቃል? በቃ ጨለማ ውስጥ ነው ያለው። ምንም አያውቅም እኮ። ስለዚህ ጨለማ ውስጥ ያለ ሰው ደግሞ አንተ ደህና ነገር ሊናገር አትፈልግ። አሁንም ቢሆን አሁንም ቢሆን ክርስትና ማለት ማወቅ ያለባችሁ ነገር ሕይወት ማለት ወንጌል ማለት ቻሌንጅ ያለው ነፍስን እስከ መስጠት ድረስ የምትሄድበት ነው። ወንጌል ማለት ዝም ብሎ አይደለም፣ አንድም ቦታ ሄደ የምትወርሰው የምትወስደው ዝም ብል አይደለም። ወንጌል ተከፍሎበት ስንት ደም ፈሱበት ነው ወንጌል ዛሬ እኔና እናንተ ጋር የመጣው ስንት ደም አባቶቻችን ስንት ዋጋ ከፍለውበት ነው በዘይት ተቀቅለው ነው ተገርፈው ነው ታስረው ነው እዚህ ያደረሱት። አንተ እንደዚህ ዛሬ በነፃነት እየሰበክ አንተ ዛሬ በነፃነት እንደዚህ እየተናገራችሁ እንደዚህ ተናገር ብላችሁ፣ በጣም ቅድሚያ ቃሉን አንብቡ፣ ቅድሚያ ቃሉን ወቁ። ሳታውቁ ዝም ብላችሁ በየሚዲያ አንድ ሰው እንደዚህ ተናገር ብላችሁ፣ በጣም አታሽቃብጡ። ዝም ብላችሁ ምድራሽ ቃባጭ